የሚል ስም እና አዛዥ የመደበበት ቀን ትክክለኛ ነው ብለን ወስደን ዘጠና ዓመት አደረግን። ለዚህ መድረስ በጣም ታላቅ ነው። ለእኔ እዚህ ተቋም ውስጥ ማገልገል ትልቅ ክብር ነው እና ይሄ ደግሞ የእናንተ ተቋም ነውና እንኳን ደስ አላችሁ። እንግዲህ ይሄ ተቋም ወደስ አለበት፣ መከበር አለበት። የት እንደደረሰ ህዝቡ ማወቅ አለበት። እያንዳንዱ ይሄ ተቋም የሚገነባበት ካላችሁ ላይ ሳይሆን ከሌላችሁ ላይ እናንተ የምታዋጡት ሀብት ነው። የእናንተ መዋጮ ነው። የእናንተ ተቋም ነው። የህዝብ ተቋም ነው። ለዚህ ነው። ይህም በዓል ስናቀድ ከህዝብ ጋር ነው የምናከብረው። የህዝብ በዓል ነው የምናረጋው ብለን እንቅስቃሴዎች ከጀመር አንድ አመት ቅድም ሲገለጽ እንደነበረው አንድ አመት አልፏል። ኢትዮጵያ በመሰረቱ በዚህ ዘመን እያንሰራራች ያለች ሀገር ናት አቧራን አራግፋ እየተነሳች ያለች ሀገር ናት። በኢኮኖሚ ብትሄዱ በቅርብ ጊዜ ያስመረቅናው የዳሴ ግድብ፣ የጋዝ ምርት፣ ሌሎች ሌሎች እየተጀመሩ እያለቁ መሀል የደረሱ የፋይናንሻል እና የኢኮኖሚ ሪፎርሙ በከፍተኛ ሁኔታ ለውጥ እያመጣ ነው። ይሄ አይመቻቸውም፣ ይሄ አይመቻቸውም ለጠላቶቻችን። ለዚህ ነው ፈተና። ለምንድን ነው ጫጫታ የሚበዛው ሲባል አንዳንድ ጊዜ በቃ ይሄ መንግስት ተሸክሞት ያመጣ ነው የሚመስለው። አንዳንድ አይደለም፣ እነዚህ ሰዎች ከእንቅልፋቸው እየነቁ ስለሆነ አሁንም መልሰን ለማስተኛት መድኃኒት እንስጣቸው ነው እየተባለ ያለ። ግን ይህንንም እያሸነፈች እየሄደች ያለች ሀገር ናት። በኢኮኖሚ በዲፕሎማሲያዊ፣ በወታደራዊ ጠንካራ ተቋሞች እየተገነቡ ነው መገንባት ብቻ ሳይሆን ከአሁን በፊት ኢትዮጵያ ውስጥ ታይቶ በማይታወቅ እሴት ላይ የተመሰረተ የራሱ ሳይንሳዊ አቀራረጽ ላይ የተመሰረተ የመከላከያ ተቋም እየተቀረጸ እየተገነባ ነው ያለው። የመጀመሪያ የሪፎርሙ እንትን ሰራዊት ሀገር እንጂ ብሄርና ፖለቲካ የለውም ነው። በዚህ ነው እየተገነባ ያለ። እኛ ከየትም ብሄር እምጣ ከየትም ለኢትዮጵያ ሉዓላዊነት የቆመ ሰራዊት ነው። ፔሬድ አለቀ። ብሄር የለንም። ስለ አንድ ፖለቲካ ድርጅት አገባ ነው። ፖለቲሻኖች ተወያይቶ አገር ይምሩ። እኛ ሀገር ሉዓላዊነት እንጠብቅ። ይሄ ነው። በዛ መልኩ ነው እየተገነባ ያለው እና ይሄ ትልቅ ኩራት ነው ለኢትዮጵያ። መከላከያም ለውጡ ሲመጣ አየር ኃይልን ያንን ሪፎርም ከተቀበሉት የተቋማት ግንባር ቀደሙ ነው። ኮሪደር ልማት ቀድመን የጀመርነው በ2010 ቴክኖሎጂን የማልማት ጉዳይ በ2010 ቀድመን ነው የጀመርነው። በተለይ በተለይ ደግሞ የሰው ኃይሉ ላይ በጣም ተጎድቶ ስለነበር፣ አየር ኃይል የአመለካከት ጥራት ጠፍቶ ስለነበር፣ ፕሮፌሽናሊዝም ጠፍቶ ስለነበረ አየር ኃይል ላይ እነዚህን ፒላሮች አስቀምጠን በሰፊ ነው የሰራነው። አሁን በአብዛኛው በቪዲዮ የምታዩት ግቢ ድሮ የቆሻሻ መታ የነበረ ግቢ ነው ለማየት የሚቀፍ ግቢ ነው የነበረው። ግን ከ2010 ጀምሮ ወደ አመራር የመጣው አካል ወደ አመራር የመጣው ጥሩ ኮሚቴ ፎርም አድርጎ ፒላሮች አስቀምጦ አንደኛ የሰው ኃይል፣ ሁለተኛ ትጥቅና ቴክኖሎጂ፣ ሶስተኛ የውጊያ መሰረተ ልማት፣ አራተኛ ደግሞ አካባቢን የመቀየር ብሎ ፒላሮች አስቀምጦ ምሰሶዎች አስቀምጦ እንዴት አድርገን አየር ኃይልን ትልቅ እናደርገው፣ እንዴት አድርገው ለትልቅ ሀገር የሚመጥን አየር ኃይል እናደርገው፣ እንዴት አድርገን ቀጠና ላይ ገናና እናድርገው፣ ያን የሚል ትልቅ እቅድ ተዘጋጅቶ ይሄ በቪዲዮ ላይ የምታዩት በሙሉ የተሰሩ ስራዎች ከ ሁለት ሺህ አስር ዓ ም ጀምሮ የተሰሩ ናቸው። ትጥቆቻችን ጫካ ውስጥ ነበሩ። ትጥቆቻችን ተበታትኖ ነበረ። የሰው ኃይሉ ተዳክሞ ነበረ። የማድረግ አቅማችን በጣም ወርዶ ነበረ። እነዚህ ስራዎች ከለውጡ ወዲህ በጣም የተለፋባቸው የተሰሩ የምታያቸው የሚበሩ አውሮፕላኖች መሬት ላይ የነበሩ አውሮፕላኖች ናቸው። በዚህ ባለፉት ስድስት ሰባት ዓመታት በተሰሩ ስራዎች የመጣ ውጤት ነው። ተማሪዎች በቪዲዮ እንደምታዩት ነው። በፊትኛ ግቢ ውስጥ ተማሪና ሰራዊት ሰራዊትና አመራር ለመለየት ከባድ ነው። ዩኒፎርም የለም፣ ፕሮፌሽናሊዝም የለም፣ የተሟላ ነገር የለም። ግቢያችን በማታ እንደዚህ ነው የሚመስለው። በፊት እንዳልኳቸው ነው። በማታ ጀራል ከመሸ እናርፍበትም ነበር። ራኒ ከመሸ ቦሌ ሄደን ነበር የምናርፈው። አሁን ከመሸ ለማረፍ አይደለም ከመሸ ግቢያችን ስለመዝናናት ለመዝናናት በጣም ይመች ነው።